ተደረገልኝ። አሁን በጥቂቱ ነው ላመሰግን የመጣሁት። ክብር ለጌታ። አፋር ክልል የአክስቴ ልጅ ነበረ። ለአስር አመት ዶክተር ነው በእምብርቱ ነበር የሚወጋው ስኳር በሽታ እና እኔ ሂጄ ነበረ ሰጠኝና፣ ወይ ልጅ ሄድኩኝ። ሲሄድ አማኔ ሰጠኝ። አሁን ያንን ይዤ ሄጄ ታሟል ሲሉኝ እኔ ይዤ ሄድኩኝ። ይሄ መሳሪያ እኔ ምንም ሰጠው የለም አልኩና ያንን እንካ ይህንን እምብርትህን መርፌውን ተውና ተቀባው በሚጠጣ ውሃ ምጭ የመጣው መርፌውን ተወና በሰዓቱ ጠዋትና ማታ ይቀባው ጀመር ይጠጣ ጀመር። አሁን ለአራት ወር እልል በሉልኝ ኢየሱስ ጌታ። ለአራት ወር ዶክተር ነው የለም በሽታው አሁን አንቺ መስክሪልኝ። እኔ ደግሞ በሚመቼ ሰዓት መጥቼ መሰክራ ጌታን አበላለሁ። መሰክራለሁ ብሎኛ። ይሄ ነው የሆነ። ክብር ለጌታ አው። በኢየሱስ ስም ፈውሱን አጽንቼዋለሁ። እኔ ደግሞ መጀመሪያ እዚህ ስመሰክር በጣም ለስድስት ወር ቁርጥማት ነበረብኝ። መርፌ፣ እንትን፣ ኪኒን ይጠቀም ነበረ። ምንም ለውጥ የለኝም ነበር። በየቀን መተኛት አልችልም። ከዛ ባስተር እንትን ጸልይልኝ ብይህ፣ ጸለይክልኝ ያመኛል ብዬ ጸለይክልኝ። ከዛ ቀን ወዲያ የለም። እኔ ብዙ ነው ምስክርነቴ፣ በጥቂቱ በቃ ተባረክልኝ። አሜን። በቃ ሁሉ ነገር ነው የሆነልኝ። በቃ እንደውም ብልጽግና የሚሉት ይሄን ቸርች ነው። ከብልጽግና የሄርሽ ምን ተሰጠኝ ሲሉ እኔ ምንም አልተሰጠኝ። ጌታ ነው ያለው እዛ ቤት ይሰራል። ከቸርቼ እራሱ ተባለ። አመሰግናለሁ። ወድሻለሁ። አሜን፣ ተባረክ። ስሜ ማርታ ከበደ ነው። እኔ የተደረገልኝ ዝበት ትልቅ ታምር ነገር ነው። ያለፈ ስመጣ አንገቴ እንደፍቼ ሰውንም ማየትም አልችል ነበር። ዛሬ ግን ጌታ ታሪክ የለወጠው ቀና ብያለሁ። አቀርቅሬ ነበር፣ ቀና ብያለሁ። ውስጤ ከማዘን የተነሳ መናገር አልቻልኩም ነበር። ዛሬ ግን ታሪክ ተለውጧል። ወንድሜ ሲናገር ወንድሜ ሄኖክ እስኪ ዛሬ በዚህ ጉባኤ ላ ታላቅ ነገር መጥቷል እና እስቲ መጀመሪያ እንደ ፎቶግራፍ ብትነሱ ጥሩ ነበር፣ አሁን ያላችሁ መልክና ወደፊት ጌታ ሲቀይራችሁ የምታዩትን እንድታስተያዩ አለ። አሜን ብዬ ተቀበልኩኝ ሆነልኝ ደሞም አለ በየፈርማታው ትባረካላችሁ ምን ልስጣችሁ ምን ላረግላችሁ ሰዎች ሚሉ ወደ እናንተ መልአክ ያመጣላል አሜን ብዬ ተቀበል እኔም አይረባ ስራ ነው የምሰራው ከሰልና ወይራ ነው ግን ጌታ ስለ ባንክ የሚመሰክሩና አባል የሚሰበስቡ ወደ እኔ መጡ ሲመጡ ሰላም ነው አሉ ሰላም አልኳቸው እነዚህ ደግሞ ምንም የለ ምን አርግ ሊሉኝ ነው አልኩና ኮስተር አልኩባቸው። ግን እነዚህ የሳቁ ነው ወደ እኔ መጡት፣ ምክንያቱም ይሄ ከጌዛ የተነሳ ቃል ነው እና አናገሩኝ። እንዴት ነው ታዲያ እኔ ገንዘብ የለኝም ስላቸው፣ አይ ለሴቶች ማበረቻቻ እዚ የሚሰሩትን ልናበረታታ ከዛ ነው። ለወንዶች ግን አንሰጥም። አሁን ለአንቺ እንሰጣለን። ምን ያህል ገንዘብ በእጅሽ ይዘ? ካላሽም ደግሞ ከእኛ ዝም ብለን ከፍትልሻለን። አይ ለጊዜው አምሳ ብር ይዣለሁ፣ መስራዬ ነበር ግን ይሁን ከሆነ አልኩ ውስጤ ደስ አለው። በጣም ደስ አለኝ። ወደ አሁኑ ነበረኝ ፋይዳ መታወቂያ እሱን ወሰዱ፣ ቀረጹ። ከፈትኩኝ ውስጤ እንዱ ጌታ ሆይ እንግዲህ አንተ የምታረጉን አንተ ታውቃለህ። እኔ ግን ተስፋ የለኝም፣ ተስፋ ያንተ ነው። እነዚህንም ሰዎች ያመጣው አንተ ነው። አንተ ጣልቃ ግባ፣ አብረኸኝ ተነሳ። እኔ ሌላ ምንም የለኝም አባቴ፣ ተስፋዬን አንተን ያደረግኩት ብዬ አልኩት። ጀመርኩኝ፣ ሄድኩኝ። ለጊዜው ሁለት ሺህ ብር ሰጡኝ። እሱን ይዤ መጣ። የተሰጠኝ አስራ አምስት ቀን ነበር ምድብ። አስራ አምስት ቀን አልሞላውም ወደ በሳምንቱ መለስኩ። ሲያውኝ ገረማቸው። ይህን የሰራው ጌታ ነው፣ እኔ አይደለሁ። ምንም የማይነሳልኝ ክፉ ሰፈር ነው ያለሁት። የት ጋ ውዬ እንደምገባ የግርግሬን የሚከተሉኝ ነው ምን እንደምሰራ ግን ጌታ ሁሉን አሸንፎ ድል ነስቶልኝ አሁን ከ2000 ወደ 3000 ከ3000 ወደ 4000 ያንን በየ 15 ቀን ሳይሞላ ነው የምመልሰው። ይሄን ያደረገው ጌታ ነው፣ ቃሉ ነው የተናገሩት ትንቢት ቃል እና አሁን ወደ 5000 ገባሁ። አምስት ሺህንም ግማሽ አስገብቻለሁ። አሁን የሚቀረኝ ትንሽ ነው። ይሄንን ያደረገው ጌታ ስሙ ከፍ ይበል፣ ከጠላቶቼ በላይ ያደረገ ምን ትበላለች፣ ምን ትጠጣለች፣ ምን ትሆናለች ብሎ ሲከታተሉኝ እግር በእግር አሸነፈልኝ ጌታ። እዮ አስውቦኛል፣ መልኬም ተለውጣል፣ አለባበሴም ተቀይሯል፣ ደስተኛ ሆኛለሁ። ይህንን ያደረገኝ ጌታ ባርኩል፣ ስሙ ይባረክ። አሌሉያበየኔ ጌታ፣ ጌታ ይባረክ። የወደቀን የሚያነሳ የድሃን እምባ የሚያብስ ልዑል እግዚአብሔር ስሙ ይባረክ። በዚህ ቤት ውስጥ እኔ ቀና ብያለሁ። ጠላቴ አፍሯል። እኔ ደስ ብሎኛል። አባቴ ክብር ይገባል፣ ክብር ይገባል። እኔ ጌታ እንኳን ጌታ አረዳል። አሜን። አሁንም እግዚአብሔር እንዳስጀመረ ወደ ላይ ብቻ ያደርገው ህይወትሽ። አሜን። ከክብር ወደ ክብር፣ ከከፍታ ወደ ከፍታ፣ ከብዙ በረከት ወደ ብዙ በረከት ተሻገሪ። አሜን። ይሁን ደግሞ ይጀምጥቻለሁ። እሺ ስለዚህ ትባርክልኝ። ከአናቱም አስራት ማስራት አምጥቻለሁ። ለጌታ ቀላሉ ሰው አድግኝ። ለብዙዎች አስራት ነው አትበል። ለራሳችሁ ተባረከች። በቃሱ በእግዚአብሔር እጅ የተነሳ ጅማሬ ነው መጨረሻ ነው የሚያሳየ፣ የጀመረው ጌታ ነው አለ። ነገም በብዙ ምስክርነት ትመጣል ባርኬሻለሁ። ሁልጊዜ ህይወትሽ የምስጋና የደስታ ይሁን አለ። ተባረክ።